መሆን አይፈልግም ራሳቸው የኦሮሞ ተወላጆች ጥቁር ለብሰው ስለነበር በሰዓቱ ችግሩን ከጦርነት ይልቅ ወደ ብልሃት እንቀይረው ብለው ስትራቴጂውን የተቀየረው እና ተዘጋጁ ድጋሜ ጥቁር እንዳለብሱ ብለን ነው። ልምድ አላችሁ እ ጥቁር ለብሰው በማልቀስ ተጎጂ በመመሰል ልምድ አላችሁ። መስጅሊስና መስጊድ ግን ለሁለት አይከፈልም። ይህ ጆርኒ ነው፣ የሀሳብ ልዩነት ነው፣ ይስተካከላል። ሙስሊሞች ሁሉም የአላህን ገመድ የያዘ ለእነሱ ወንድምናታቸው ነው። የሀሳብ ልዩነታቸውን መፍታት ያውቁበታል እንጂ እናንተ አይደላችሁም፣ ኢትዮጵያ ያኖራችኋቸው። በነገራችሁ ላይ ሙስሊሞችን እናንተ አይደላችሁም፣ ኢትዮጵያ እንዲኖሩ ያደረጋችኋቸው። እርስ በራሳቸው ተያይዘው ተደጋግፈው ነው የኖሩት። ፍርሃት ስላለባችሁ ነው። ሀገሪቷን በሸሪያ ይመራሉ ብላችሁ ፍርሃት ስላለባችሁ ነው። የሀገሪቷን መብት ዲሞክራት ያደርጋሉ ብላችሁ ፍርሃት ስላለባችሁ ለሁለት ለሶስት ቢከፈሉ ለእኛ ቦታ እናገኛለን። እናንተ ቦታችሁ አብቅቷል። የእናንተ ቦታ ከኃይለ ሥላሴ ጋር ነው የተቀበረው አራት ነጥብ ፍቅር ሲዝን ይታካል እንጂ እናንተ አትተኩም። ያልገባችሁ ይሄ ነው ክፉ ስለሆናችሁ ልክ አንድ አባባል አለ። ለአንተ የማረገውን ነገር ለጎረቤትህ እጥፍ አደርጋለሁ ሲለው የኔን አንድ አይን አጥፋ እና የጎረቤቴን ሁለት አይን አጥፋ እንዳለው ነው። የኢትዮጵያ ኦርቶዶክስ ክርስቲያኖች መርሃችሁ እንደዛ ነው። በጣም ታስቃላችሁ። በጣም ታስቃላችሁ። ትብ የሆነስ በጣም ነው የምታስቁት። ወይ፣ ወይ፣ ወይ፣ ወይ፣ ወይ፣ ወይ! የአህባሽ ሙስሊሞች እንደ አህባሾች ሱቢር ናቸው ይመስላችሁ። ለእስልምና ያላችሁ አመለካከት ለነብዩ ያላችሁ አመለካከት ለአላህ ያላችሁ አመለካከት እኮ ሁለት ቪዲዮ ስክሮል ማድረግ ብቻ በቂ ነው። ሁለት ቪዲዮ ስክሮል ማድረግ በቂ ነው። ትክክለኛ ማንነታችሁ ይገልጣል። እስልምና ገዳይ ነው ያላችሁት። እስልምና ያለ ደም አይጸናም። እስልምና ያለ ውሸት አይጸናም። እስልምና ትናንት ካልዋሸ ነገ የለም ነው እንጂ ያላችሁት። ወሃብያ ትናንትና ካልዋሸ ነገ አይኖርም ብላችሁ አያታውቁም። መቼ ለምን እንደተናገራችሁ እኛ ስለምናውቅ እናስታውሳችሁ ብለን ነው። በነገራችሁ ላይ እና የመጨረሻ መልእክቴ ሁሉም ልጅ አባቱ ሲሞት ያድጋል። የሀጅ ሙፍቲ ልጆች አሁን የምታድጉበት ጊዜ ደርሷል። ሚዲያ ላይ ሰዎች ሲዋችሁ በጣም ደንግጠዋል። እንዴ ይሄ ሁሉ ሀበሽ ሚዲያ ላይ አለ እንዴ? ይህ ይሄ ሁሉም ሙስሊም ነው ማለት ያለባችሁ። ይሄ ሁሉም ሙስሊም ኢትዮጵያ ውስጥ አለ እንዴ ማለት ነው ያለባችሁ ትክክለኛው ጥያቄ ለክርስቲያን ይሄ ነው። ሱኒ ሆኖ ሀባሱን ውሀዊ ለውጥ አያመጣም። ክርስቲያን መጠየቅ ያለብህ ይሄ ሁሉም ሙስሊም ኢትዮጵያ ውስጥ አለ እንደ ብለህ ጠይቀው። አዎ አሉ አሉ። እስልምና አንድ ነው። ሁለቱንም ጠይቃቸው። እኔ ሙስሊም ነኝ፣ እኔ ሙስሊም ነኝ ብለው ስለሚመልሱላችሁ ማለት ነው። ስለዚህ ትክክለኛው ጥያቄ ይሄ ሁሉ ሀባሽ ይሄ ሁሉ ውሃብ እያለ እንዴ? ምን ሲሉ ሰማው መሰለ። ውሃብ እያ በቁጥር በጣም ትንሽ ነው፣ ግን በኢኮኖሚ በጣም የዳበሩ ናቸው። ሰታቸኋቸው ነው ገንዘብ አይደለም፣ ታግለው ነው ያመጡት ስልጣን። ሰታቸኋቸውን አይደለም፣ ሞተው ነው ያመጡት፣ ታስረው ነው ያመጡት። ሲታገሉ ግን ለስልምና ነው፣ ለግል ጥቅማቸው አይደለም። ስለዚህ ትክክለኛው ጥያቄ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ? ነው ትክክለኛው ጥያቄ ትክክለኛው ጥያቄ። ብልህ ሰው ይሄን ነው የሚጠይቀው፣ ምክንያቱም ስለምንተዋወቅ ማለት ነው። መርሃችሁን ስለምናገው ሲርባችሁ፣ እስልምና ገዳይ ነው ብላችሁ የተደበቃችሁት እንጂ ወሃብያ ገዳይ ነው ብላችሁ አይደለም። ስትቸገሩ፣ ከሀገራችሁን ውጡልን እናንተ መጤናችሁ ብላችሁ የተሳደባችሁት ሙስሊሞችን እንጂ ወሃብያዎችን አይደለም። ሀጅ ሙፍቲ ስለሞቱና አቡነ ማትያስ ስላለቀሱ ታሪክ ለመቀየር በጣም የምትጣጣሩ ሰዎች አላችሁ። ታሪኩ ነው የቀየረው። የቀይረው ታሪኩ የሚቀየረው አክሱም ላይ መስጊድ ሲኖር የአክሱም ሙስሊሞች በነፃነት ሲለብሱ መቀበሪያ ሲኖራቸው ኢትዮጵያ ውስጥ ያሉ ኢትዮጵያዊ ሙስሊሞች ለሀገር በጦርነት ጊዜ እንደተሳተፉት በጥሩም በመጥፎም ጊዜ አብሯችሁ እንደኖሩት መብት ሲኖራቸው ነው። ያኔ የዳቦ ስማችሁን እኛ ምንጠቀመው ይሆናል፣ ችግር የለውም። አይመስላችሁም? እና ታስቁኛላችሁ። የሞኝ ብልጦች በጣም ነው የምታስቁኝ፣ ታስቁኛላችሁ። የጥርስ የወገቡ ተቀጨ። እኔ በጣም ነው የምታስቁኝ። ቪዲዮ ያለው እስክሮል እያደረኩኝ ምናምን ነገር ኢቭን፣ ንጽጽር ለማድረጉ ለአፈሩ ታውቃላችሁ። ሲሳደቡ ዓመቱ ሙሉ ሲሳደቡ የነበሩ ኦርቶዶክስ ክርስቲያኖች አሁን ስድባቸው አስደነገጣቸው። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል። እንዴት አድርገው ይሳደቡ? አሁን እስልምና ስሉ ነው ሲሳደቡ ይኖሩት። እስልምና ብለው ከተሳደቡ አህባሾችም ሊያኮርፉ ነው። ወሃብ እያያሉ ይሳደባሉ፣ ወሃብ እያያሉ ይሳደባሉ። እኔ የኢትዮጵያ ሙስሊሞች ጀግና ናችሁ። የኢትዮጵያ ሙስሊሞች የትም አለም ላይ ካለ ሙስሊም በላይ ጀግና ናችሁ። ስለ ዳቦ ስማችሁ አይገባኝም። ጀግና ናችሁ። የሰውን መርህ ያስቀየራችሁ ጀግና ናችሁ። በአቡነ ማትያስ እንባ ተንጠልጥለው በእናንተ ፍቅር ለማግኘት ሲጋጋጡ አይተናል። አንደኛ ናችሁ። ይሄ ነው እስልምና፣ ይሄ ነው የአላህን ገመድ መያዝ ማለት። ይሄ ነው በነገራችሁ ሰው መንታ ልጅም ይጣላል፣ እናትዮዋ ታስታርቃቸዋለች። ሁሉም ሙስሊም የሚጣላ የሚሄደው ወደ ሀዲስና ወደ ቁርአን ነው። የትም አይሄዱ። ሸሪዓ ግን የሚሄዱት ለመጋባትና ለመፋታት ነው። በእስልምናቸው ላይ ከተጣሉ ግን ክርስቲያን ጋር ሄደው እርዳታ አይጠይቁ፣ ወደ ሀዲስና ወደ ቁርአን ይመለሳሉ። እናንተ ወደ የት ትሄዱ ነው? ክርስቲያኖች ወደ ጳውሎስና ወደ ጴጥሮስ ነው የምትሄዱት ወደ ስልሳ ስድስት ነው ወደ ሰባ ሶስቱ ነው የምትሄዱት ወይስ ወደ ሰማንያ አንድ ነው የምትሄዱት? መሄጃችሁን ፈልጉ እናንተ መሄጃችሁን። የዛፍ ላይ እንቅልፍ ተኝታችሁ ደግሞ ተንኮን ለመስራት ታስባላችሁ። ሬታ ነው ልጆች ኢንሃው የኢትዮጵያ ሙስሊሞች ጀግና ናችሁ። ግፉበት ግፉበት፣ ከዛ መጨረሻ ላይ ዳላክ ላይ ልስራ ቤቴም በሚለው ሙዚቃ አብረን አብረን እናረጋለን። እስከዛ ግፉበት። እች በተለይ የምትናቆሯት ነገር እኔ በጣም ተመችተኛለች። በጣም ተመችተኛለች። ዛዛ እና ዜናቸው የምትናቆሯት ነገር በጣም የተመጨችኝ ምክንያቱ ሁሉም ወንዝ የሚፈሰ ወደ ተነሳበት ነው። ግን የዛፍ ላይ እንቅልፍ የተኛችሁ ሰዎች ነቃደንገጥ ብትሉ ጥሩ ነው። እና እናመሰግናለን፣ ለነበረን ጊዜ ቆይታ። ይሄ ነው ማለት የምፈልገው። የንጽጽሩም አድማ የቀየሩ ሰሞኑን ቀዝቅዝ አላለባችሁም? የነብዩ ስድብ፣ ነብዩ የሚሰደቡት ነገር ትንሽ አልቀነሰም። እስልምና እየተባለ የሚጫጫሀው ስድቡ ትንሽ አልቀነሰም። ሐጂ ሙፍቲ ከሞቱ በኋላ አላስተዋላችሁም? ምክንያቱም ለካ ሀባሾቹም ሙስሊም ናቸው ብለው ደንግጠው እኮ ነው አባታችን ሀጅ ሙፍቲ በክፉ አይናያችሁብን ክፉ ነገር ተናገራችሁብን፣ መጥፎ ነገር ተናገራችሁብን ብለው የተቆጣ ሰው እስልምናው ሲነካበት ዝም ይላል ብለህ መገመት በራሱ ሞኝነት ነው። የክርስቲያኑ እማ በደንብ ስማ። ምን ወዳቸውን አልወደዳችሁልንም፣ ሀጅን አላከበራችሁም፣ ሀጅን እንዲህ ብላችሁብናል ብሎ የተቆጣ ሰው ነቢዩ ሲነካበት እስልምናው ሲነካበት ዝም ይለኛል ብሎ ማሰብ በራሱ ሞኝነት ነው። የተላለፋችሁት እዚህ ጋር ነው። በነገራችሁ ላይ ኦማው ጀማው ክርስቲያኖች ገና አልተገለጣላ፣ እንቆቅልሹ ገና አልተፈጣላችሁ። ስትሳደብ ነው የምትሳደቡት። በምትሳደቡ ተሳደቡ። አሁንም እስልምና አይሁድና ክርስቲያን ካልገደለ ጀነትን አይወርስም። እስልምና አራጅ ነው። እስልምና በደምና በካራ የተመሰረተ ነው። በሰፊት እስኪ አሁን በሉ አሁን በሉ ስቴ ለሀጂ ሙፍቲ እንደዚህ ጥብቅና የቆሙ ሰዎች ለእስልምናቸው እንደሚሞቱ ማወቅ አለባችሁ። ምክንያቱም ሀጂንም የሰጣቸው እስልምና ነው። በሉ አህባሽ ምናምን ሳትሉ ልክ እንደ በፊቱ ሙስሊም እያላችሁ የምትሳደቡ ክርስቲያኖች፣ አሁን በንጽጽር ዘርፉ ተሳደቡ፣ ውስጥ ቪዲዮ ስሩ፣ አሰሩም። አሁን የምትሳደቡት ወሃቢያ እያላችሁ ነው የምትሳደቡት፣ ጽንፈኛ ቡድን በእስልምና ተከልሎ እኔ መጽሐፌን ስጽፍ መጀመሪያ የማሳትመው ይሄኛውን የቲክቶክ ስቶሪ ነው። የመጽሐፉን ርዕስ እንመርጣለን። ተሳደቡ፣ አሁን ዋሃብያ፣ ጽንፈኛ፣ አሸባሪ ከዛስ ሀጂ ሙፍቲ ከመቃብር በላይ ስራቸው ይሆናል። ነባሩ ሙስሊም ሰላማዊ ነው። ነባሩ ሙስሊም ደግና ሩህሩህ ነው። ችግር የለውም። እኛ ነባሮቹ ሙስሊም ጋር ጥገኝነትን ጠይቃለን። በሉ ጋይስ ምንም ችግር የለው። ስለዚያውን እስልምና ገዳይ ነው አትሉም። አምናችኋል። እስልምና ገዳይ እንዳልሆነ እስልምና ሰላም እንደሆነ አምናችኋል። እንተማመን። እኔ ሀጂ ሙፍቲ በጣም ታሪክ በጣም በጣም በጣም በጣምበጣምበጣም የምወዳቸው እጅግ በጣም ማለት ነው። ሀጂ ሙፍቲ ታሪክ ሰርተው ያለፉት ታሪክ ሰርተው ያለፉት የክርስቲያኖችን ጭንቅላት ብሬን ዎሽ አርገው ነው የሄዱት እጥብ አሁን ወደፊት ዝም ብለን ማየት ነው። የሚሰደበው እስልምና ነው ወይስ ዋሃብያዎች ናቸው? ዋሃቢ እየተባለ ነው የሚሰደቡት ወይስ ሙስሊም እየተባለ ነው የሚሰደበው? ለነባሮቹ ሙስሊም ክብር ሲባል ነብዩ መሐመድ ከተከበሩ ጀሚላ እና ከድር ብትሰደቡ ምንም ማለት አይደለም። በዳቦ ስም መሰደብ ምንም ማለት አይደለም። በነገራችሁ ላይ አይመስላችሁ እና ታሪኩ ተጽፏል። እያየን ነው፣ ለውጥ አይተናል። አሁን እስልምና እየተሰደቡ አይደለም። አሁን ነቢዩ አላህ እየተሰደቡ አይደለም። የግብረ ገብ ቃላቶችን አይተናል። የተሽሞኖ መሆኖ ቃላቶችን አይተናል። ምን እንዳየ ታውቃላችሁ? የህዝብ ቅምጦች ቤት አንድ ሰው ገቡ። በዚህ ሳምንት ነው ምግራዱ። የህዝብ ቅምጦች ቤት አንድ ሰው ገቡ። መነጽር ያደረጉ ትልቅ ሼባ ናቸው። አላህ እንዴት እኔ እንድገልለት ሰው ይልከኛል አሉ። እኔ የሁልጊዜ ጥያቄ ነው ሲሉ ሰውየው ተሳቀቀ ጋይስ አይታችሁታል? ቁልጭ ቁልጭ ቁልጭ። ለምን በፊት ቢሆን እስልምና ገዳይ ነው፣ እስልምና አራጅ ነው የሚለው። አሁን ካለ አህባሾች ሊቆጡ ነው። ሰውየው ካሜራቸውን አብርተው ስግጥ ብለዋል። መነጽራቸውን አድርገው እስልምና በግድ እያል የተመሰረተ ነው። እንዴት ነው አላህ ግደል ብለው የሚልከኝ ኔ እያሉ እሳቸው ያወራሉ። ለምን እሱ በፊት ያስተማራቸውን ነው የሚያወሩት። ጀነስ ተሳቀቀ ጋይስ እስልምና ገዳይ ነው፣ አራጅ ነው ሲላቸው ሲማሩ ስለነበረ ስግጥ ብለው እሱን እየባረኩት ስለ እስልምና አራጅ እና ግድያ አላህ ግደሉ እንደሚል ሲናገሩ ግን ተሳቀቀ። ሰውየው ተሳቀቀ። አንዴ ወደዛ ይላል፣ አንዴ ወደዚህ ይላል፣ አንዴ ወደዛ ይላል፣ አንዴ ወደዚህ ይላል እና ትችላላችሁ። የኢትዮጵያ ሙስሊሞች ትችላላችሁ፣ ትችላላችሁ። አሁን ነው ሐጅ ሙፍቲ ስራችሁ ከመቃብር በላይ ይውላል ማለት አሁን ነው እያየን ስለሆነ ማለት ነው። እና መፈክሮ የሰራው እናንተ ላይ ነው። በነገራችሁ ላይ ራሳችሁ ናችሁ። በፔጃችሁ ላይ የሀጂ ሙፍቲ ስራ ከመቃብር በላይ ይኖራል፣ ነባሮቹ ሙስሊሞች ሀቀኛ ናቸው፣ ለካ አላወቅንም እስከ ዛሬ የጽንፈኛው ለካ ውሃብይ ነው ብላችሁ በቴሌግራም ፔጃችሁ ላይ ጽፋችኋል። እውነትም ሀጂ ሙፍቲ ስራቸው ከመቃብር በላይ ይኖራል። ምላሳችሁ እንዲህ ለሁለት ነው የቆረጡላችሁ፣ ለሁለት በዳቦ ስም ነው አሁን የምትሳደቡት። እስልምና ብላችሁ አትሳደቡም ሰው ስለዚህ ነገር ነጃትና ከድርም ያስከፋል ብዬ አላስብም። ስትሰደቡን የኖራችሁት እስልምናችሁ ይከበርላችሁ። እናንተ ብትሰደቡ ምንም ማለት አይደለም እና ይህን ነው ማለት የምፈልገው። በጣም ጥሩ ነው የሀጅ ሙፍቲ ልጆች አድጋችኋል። ሚዲያ ላይ መታችኋል። በጣም ነው ደስ ያለን። ድሮም ተናግረን ነበር ወደ ሚዲያ መምጣት እንዳለባቸው። ሚዲያ ላይ እንደሚመጡ ኮምፓራቲቭ እየተማሩ ነው ግማሾቹም ሶ ትልቅ ለውጥ እናያለን፣ በተለይ ከዚህ ወር በኋላ